እንደ ኢትዮጵያ ላሉ በፈጣሪ አብዝተው ለሚያምኑ ሕዝቦች ነገርየው የው ከአእምሮ በላይ ነው። የሰው ልጅ ቀስ በቀስ ከጨዋታ ውጭ እየሆነ ነው በሚያስብል መልኩ ነፍስና አስትንፋስ እንዴት እንደሚፈጥሩ እንጃ እንጂ፣ ዓለማችን የፈጣሪ ፍጡር ከሆነው ክብሩ የሰው ልጅ ጋር ፍጹም የሚመሳሰል እንደ ሰው የደም ስርና ቆዳ ያለው እንደ ሰው የሚያስብ ሮቦት መስራት ከጀማምረች ከራርማለች። ሃያላኑ ይፋ ያልሆነ የወደፊት ዓለምን ለመቅረጽና ለመምራት ከባድ ትንቅንቅ እያደረጉ በሚገኝበት በአሁኑ ሰዓት በይፋና በሚስጥር በርካታ አስደማሚ ተግባራት እየተከናወኑ ይገኛሉ። በተለይም በሰው ሠራሽ አስተውሎትና የሮቦቲክስ ቴክኖሎጂ ዘርፍ እስካሁን በድብቅ የተያዙትን ትተን፣ በሙከራ ደረጃ በየጊዜው የሚሰማው ራሱ ማስደንገጥ ብቻ ሳይሆን ለማመንም የሚቸግር ነው። በየሀገራቱ በሚገኙ ሚስጥራዊ ላብራቶሪዎች እየተከናወኑ የሚገኙት እነዚህ ሙከራዎች በተለይ ለእኛ ለሦስተኛው ዓለም ሰዎች ጆሮን ጭው ሰውነትን ክው የሚያደረግ ተአምር ነው ምዕራባውያኑ ከዩክሬን እስከ ጋዛ ጦር ሲሰብቁ በተለይ ቻይና ድምጿን አጥፍታ የምትሠራው ተአምር ህልም ነው እንጂ እውን ነው ብሎ ለማመን አስቸጋሪ ሆኗል